ከአማራ ሚዲያ ኮርፖሬሽን በቀጥታ ወደ እናንተ እየደረሰ የሚገኘውን የሀሙስ ምሽት ትዕይንተ ዜናችን ነው በመከታተል ላይ የምትገኙት። ተመልካቾቻችን ቆይታችን አሁንም ይቀጥላል። በቀጣይነት ወደ ደሴ ያቅንተን፣ ቀሪ መረጃዎችን ተከታትለን እንመለሳለን። ሃያት መኮንን እየጠበቀችን ነው። ከደቂቃዎች በኋላ ዳግም ከእኛ ጋር እንገናኛለን። ጤና ይስጥልን ተመልካቾቻችን፣ እንደምናችሁ። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሀያት መኮንን አብሬያችሁ ቆይታ አደርጋለሁ። ከእኛ ጋር ሁኑ። ወደ ቀዳሚው ዜና አልፏለሁ። በዋግ ኅምራ ብሔረሰብ አስተዳደር ሰቆጣ ከተማን ከጻ ግብጂ ወረዳ የሚያገናኘው የጥራሪ ወንዝ ድልድይ በፌዴራል መንገዶች አስተዳደር የብረት መገጣጠም ስራው ተጀምሯል። በጦርነቱ ምክንያት የወደመው ድልድዩ ለበርካታ ማህበራዊና ኢኮኖሚያዊ ችግሮች አጋልጦ ቢቆይም በአጭር ቀናት ውስጥ ተጠናቆ አገልግሎት እንዲጀምር አስፈላጊውን ድጋፍ እንደሚያደርግ ብሔረሰብ አስተዳደሩ ገልጿል። ሰለሞን ደሴ ተጨማሪ ዘገባ አለው። በሰሜኑ የሀገራችን ክፍል በነበረው ጦርነት ምክንያት የጥራሪ ወንዝ የኮንክሪት ድልድይ ከአገልግሎት ውጭ መሆኑ የሚታወስ ነው። ድልድዩ እንዲሰራ የዋክ ምራ ብሔረሰብ አስተዳደር ለሚመለከታቸው አካላት ጥያቄውን ሲያቀርብ ቆይቶ በፌዴራል መንገዶች አስተዳደር አማካኝነት የብረት ድልድዩ ስራ ተጀምረዋል። የዋክ ምራ ብሔረሰብ አስተዳደር ዋና አፈ ጉባኤ ወይዘሮ ፋንታይቱ ካሴ ከሰቆጣ ዛግብጅ ወረዳ የሚያገናኘው የጥራሪ ድልድይ በጦርነቱ በመውደሙ ማህበረሰቡ ለኢኮኖሚያዊ ማህበራዊ ችግሮች መዳረጉን አውስተዋል። የፌዴራል መንገዶች አስተዳደር ስራውን በመጀመሩ ለዋክ ትልቅ ደስታን የፈጠረ ነው ብለዋል እንግዲህ ይሄ ድልድይ በረዥም ጊዜ አገልግሎት ሳይሰጥ የቆየ በጦርነት ምክንያት የወደመ ድልድይ ነው ኢትዮጵያ መንገዶች ባለስልጣን ይሄ ድልድይ የብረት ድልድይ እንዲሆን በተጠየቀበት ወቅት አፋጣኝ ምላሽ ሰጥቶ ነው በዛሬው ዕለት ስራው ተጀምሮ የተሰራ ነው ያለ ነው ለዚህ እንደ ብሔረሰብ ምክር ቤት የኢትዮጵያ መንገዶች ባለስልጣንም እጅግ በጣም ነው የምናመሰግነው ባለሙያዎቹ ሌት ተቀን

ና ድጋፍ ማድረግ እንዳለበት ነው። ቦታው ላይ የዋክምራ ብሔረሰብ አስተዳደር መንገድ መምሪያ ኃላፊ አቶ ሰለሞን እሸቱ በክልሉ መንግስት ሲሰራ በነበረው ከውቅ እርጻታ የመንገድ ፕሮጀክት አካል የሆነው የጠራሪ ወንዝ ድልድይ ጉዳት በመድረሱ የመልሶ ማቋቋም ስራዎች ላይ እንቅፋት መፍጠሩን ገልጾ የፌዴራል መንገዶች አስተዳደር የህዝቡን ጥያቄ ተቀብሎ ስራውን መጀመሩ ችግሩን የሚፈታ ነው ብለዋል። ይህ መንገድ በአማራ ብሔራዊ ክልላዊ መንግስት መንገድ ቢሮ በመንገድ ኮንስትራክሽን ኤጀንሲ ከውቅ እርጻታ መንገድ ፕሮጀክት አካል ነው። ይህ መንገዱን የሰራው የአማራ ክልል ኮንስትራክሽን ኤጀንሲ ነው። ይህ የምታዩት ድልድይ ደግሞ ከ48 ሜትር በላይ ርዝመት ያለው በርካታ ሚሊዮኖችን የጨረሰ የኮንክሪት ድልድይ ነው። እንግዲህ ይህን ድልድይ ያው የጥላት ኃይል ነው ያፈረሰው። ካፈረሰው ልሞስ ወደ ሁለት ዓመት ያለፈው ነው። ማህበረሰቡ ሁለት ዓመት ሙሉ ስቃይ ውስጥ ነው የቆየው። እና ይህን ጥያቄ መነሻ በማድረግ ከሚመለከታቸው የክልል ርዕሰ መስተዳድር እና ከኢትዮጵያ መንገዶች አስተዳደር ጋር በመነጋገር የሚያስፈልገውን የድልድይ መጠን ተፈቅዶልን ወደ ስራ ገብተናል ማለት ነው። ድልድዩ ተሰርቶ ሲጠናቀቅ ተፈናቅሎ ወደ ወረዳቸው የተመለሱትን የጻጎጂ ወረዳ ሕዝብ ድጋፍ ለሚያደርጉ አካላት አመቺ ይሆናልም ብለዋል። እንግዲህ የድልድይ በመሰራቱ ከጥላት ነፃ ያልወጡ ቀበሌዎችም ነፃ ያወጡ ቀበሌዎችም ሰብአዊ ድጋፍ ለማድረግ እንደ ምክንያት ሆኖ የነበረው ጥራሬ ነው። ይህንን የዚህ አስራ አምስት ቀን ውስጥ የምንፈታ ከሆነ ይህን ማህበረሰብ ለማገዝ የሚፈልግ የግል ድርጅት ሊሆን ይችላል፣ ባለሀብት ሊሆን ይችላል፣ መንግስታዊ ያልሆነ ድርጅት ሊሆን ይችላሉ። ማንኛውንም ሰብአዊ ድጋፍ ለማጓጓዝ ከአስራ አምስት ቀን በኋላ የሚችሉበት እድል ተፈጥሯል ማለት ነው። ይሄ ብቻ አይደለም፣ ልጆቻችን ወደ ትምህርት ቤት ይገባሉ። ወደ ትምህርት ቤት የሚገቡትንም ለትምህርት ቤት የሚያስፈልጉ ግብአቶችንም ለግብርና የሚያስፈልጉ ግብአቶችን በማድረስ እንቅፋት ሆኖ የነበረው ድልድይ ያው የክልሉ መንግስትና የፌደራል መንግስት ያደረጉት ርብርብ ያው አሁን በመሰራት ላይ ይገኛል ማለት ነው። የፌዴራል መንገዶች አስተዳደር የድልድይ ባለሙያ አቶ ዋሚ ዳባ ድልድዩ ከነበረው በተሻለ መንገድ የሚሰራና ማንኛውም ተሽከርካሪ የሚያስተናግድ መሆኑን ገልጾ የሚሰራው ድልድይ 48 ሜትር ርዝመት ያለው መሆኑን ገልጾ ስራው በአጭር ጊዜ ውስጥ ይጠናቀቃል ብለዋል። ድልድዩ መሬት ላይ የመገጣጠም ስራ እየሰራን ነው። እንግዲህ እንደ እግዚአብሔር ፍቃድ፣ የተወሰነ ቀን መሬት ላይ የሚገጣጠሙትን ከገጣጠምን በኋላ የገጠማው ዋናውን የገጠማ ስራ እንጀምራለን። ልልዩ 48 ከምናምን ነው፣ 48 ሜትር ከምናምን ነው ሳንትባለው። እነሱን እንግዲህ ለማጠናቀቅ አንዳንድ ጊዜ የቦታውም ሁኔታ ይወስናል። አንዳንድ ዝናብም ሊዘምብን ይችላል። አንዳንድ ጊዜ ማሽንም እምቢ ይልህ ይችላል። እኛ ግን በአጭር ጊዜ ለመጨረስ እየሞከርን ነው፣ ከዛሬው ጀምሮ ማለት ነው። ውመን ኢምፓወርመንት አክሽን የተባለ ግብረሰናይ ድርጅት በሰሜን ወሎ ጉባላፍት ወረዳ የንጹህ መጠጥ ውሃ ፕሮጀክት ገንብቶ ለተጠቃሚዎች ማስረከቡን የወረዳው ውሃና ኢነርጂ ጽህፈት ቤት አስታወቀ። ከ250 ሺ ብር በላይ ወጪ የሆነበት ፕሮጀክቱ ለውሃ ፍለጋ ያባክኑት የነበረውን ጊዜና ጉልበት እንደሚቆጥብላቸው በወረዳው የወይንዬ ቀበሌ ነዋሪዎች ተናግረዋል። ዘገባው የጉባላፍት ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። አሊመር ያቀርበዋል። ሁመን ኤምፓወርመንት አክሽን የተባለ ግብረስናይ ድርጅት በሰሜን ወሎ ዞን ጉባላፍቶ ወረዳ በ257 ሺ ብር ወጪ የንጹህ መጠጥ ውሃ ገንብቶ ለተጠቃሚዎች አስረክቧል። የወይንዬ ቀበሌ ነዋሪዋ ወይዘሮ ሽሽጋ ለነ የንጹህ መጠጥ ውሃ ተጠቃሚ ከመሆናቸው በፊት በእግር አራት ሰዓት በመጓዝ ድቦራ ከሚባል ወንዝ ንጽህናው ያልተጠበቀ ውሃ ይቀዱ እንደነበር ተናግረዋል። አሁን በፊት የንጹህ መጠጥ አናገኝም፣ ወንዝ ነው የምንሄደው፣ ግንቦራ የሚባለው ወንዝ ነው የምንቀጥ ስ ሁለት ሰዓት ያህል እንሄዳለን ስንመለስ ደግሞ ከዛም በላይ ማለት ነው ስንሸከም ክረምት ላይ አሁን ወንዝ ሄደን አንቀዳም ወንዝ መንገዳችን አይመችም የቆርቆሮ ውሃ ነው የምንጠጣው። እያበጀነ ነው ቀዳዳ ቆርቆሮ የቤቱን ውሃ እያጠራቀም ያንን ነው የሚጠቀመው። የመጠጥ ውሃ ፍለጋው እናቶችን ለእንግልት ከመዳረጉ ባለፈ ልጆችን ከትምህርት ቤት የሚያስቀር እንደነበር የተናገሩት ደግሞ የዚሁ ቀበሌ ኗሪ ወይዘሮ አለማስማረ ናቸው። ስንንገላታ ስንወርቅ እንቅፋት ሲመታ ነ የሁለት ሰዓት ስንር ስንመጣ የአራት ሰዓት መንገድ እየተጓዝነ በዛ ላይ ቆሻሻ ውሃ ነበረ ለበሽታ ሁሉ ተጋልጠናን። ልጆችን ከትምህርት ወደ ኋላ እያስቀረ የትምህርትን ጊዜ የአጉላላ ሲኖር ይገኝ ነበር። ነዋሪዎቹ እንዳሉት አሁን ላይ በአቅራቢያ ያላቸው የንጹህ መጠጥ ውሃ በመገንባቱ ከዚህ ቀደም ሲደርስባቸው የነበረውን እንግልት አስቀርቶላቸዋል። አሁንማ በጣም ነው የተደሰት ነው። አሁን ግን ጊዜያችንንም እንቆጥባለን፣ ልጆቻችንን በሰዓቱ ወደ ትምህርት ቤት ይሄዳሉ። የጉባ ጉባ ላፍቶ ወረዳ ውሃና ኢነርጂ ጽሕፈት ቤት ኃላፊ አቶ ሽመልስ ጉባኤ ወመን ኤምፓወርመንት አክሽን የተባለ ግብረሰናይ ድርጅት ለ265 ተጠቃሚዎች አገልግሎት የሚውል የንጹህ መጠጥ ውሃ ፕሮጀክት ገንብቶ ማስረከቡን ተናግሯል ተናግረዋል። ይህንን የንጹህ መጠጥ ውሃ ግንባታ ጨምሮ በበጀት አመቱ የሚመረቁ 13 የውሃ ተቋማት 71 በመቶ የነበረውን የወረዳውን የንጹህ መጠጥ ውሃ ሽፋን ወደ ሰባ አምስት በመቶ እንደሚያሳድገው አቶ ሽመልስ ተናግረዋል። ሂዩማን ፓወርመንት አክሽን ወደ ሁለት መቶ ሃምሳ ሰባት ሺ ብር አውጥቶ ይህን ማስፋፊያ ከ ሁለት ነጥብ አምስት ኪሎ ሜትር በላይ አራዝሞ ይህን ግንባታ ገንብቷል ማለት ነው። በዚህ ግንባታ ወደ 235 ተጠቃሚዎች የሚሆኑ ይጠቀማሉ። ከአሁን በፊት ውሃ ሲያገኙ የነበረው ሁለት ሶስት ኪሎ ሜትር በታች ይርቀው ወንዝ ውሃ ውስጥ በምንም ለበሽታ የሚያዳርግ ንጹህ ያልሆነ መጠጥ ውሃ ነበር ሲጠጡ የነበረው። አሁን ላይ በዚህ አግባብ ፕሮጀክቱ መርሱን ጥያቄያችንን መርስ መልሶ ግንባታ እንዲገነባላቸው ና ይህን እንዲጠቀሙ አድርገናል። በሰሜን ወሎ ዞን የውመን ኤምፓወርመንት የመስክ ጽሕፈት ቤት ተወካይ ና የፕሮጀክት አስተባባሪው አቶ ኤልያስ አሰፋ ድርጅቱ ሥርዓተ ምግብ ላይ ትኩረት አድርጎ እንደሚሰራ ገልጸው ንጹህ መጠጥ ውሃ ፕሮጀክቱ ለዚህ ፕሮግራም አጋዥ እንደሆነ ታስቦ መገንባቱን ገልጸዋል። ዋናው የሥርዓተ ምግብ ና የጤና ኮንትሪቢዩት ወይም ጥቅም ከሚሰጡ ወሳኝ ነገሮች የውሃ አቅርቦትን በንጹህ ውሃ ምግብ መስራትን በንጹህ ውሃ መጠጣትን መጠቀምን እንዲሁም ደግሞ በንጹሃ የተለያዩ ልብሶችን መጠቀም ከስርዓተ ምግብ ማሻሻል እናንት መጋ ተያይዞ የተሰራ ፕሮጀክት ነው እና በያዝነው ዓመት ከጉባላፍቶ ወረዳ ውሃ ጽበት መተገባብር ከሚተገበርበት አስር ቀበሌዎች ሁለቱ ላይ መርጦ ነው ችግር አለባቸው ላይ ሁለቱ ላይ መርጦ የምንጭ ማራዘም ማጎልበት ስራዎችን እየሰራን እንገኛለን። እንግዲህ ይህን እነዚህ ምንጭ ማጎልበት ስራዎች የምንሰራቸው ከሁለቱንም ከአንድ ሚሊዮን ብር በላይ በበለጠ ወጭ ነው እየሰራን ያለ ነው። የወረዳው ትምህርት ጽሕፈት ቤት ኃላፊና የጉባ ላፍቶ ወረዳ አስተዳደር ተወካይ አቶ ገብሬ ገበያው የአካባቢው ነዋሪዎች ላደረጉት ተሳትፎ ምስጋና አቅርበዋል። ወይን ላይ ከዚህ ርቀት ሁለት ሰዓት ሂዶ ምንጩ መጠጥ የሚጠጣለን ይባል ከኔ ጀምሮ የሚያምን የሚያምን የለም። አላ ምንም ይሁን ወይኔ እየቀበለ እንዳለ ሲባል ስናየው ግን ከዚህ ግን ቦራ ሄደው እናቶች ህጻናቶች የሚቀዱባቸው ሁኔታ ነው ያሉትኝ። ለውሃና ኤነርጂ ተቋም ጽህፈት ቤት እና ለባለሙያዎቹ ጭምር ደመቅ አርጋችሁ ሞራል ስጡ። ቀጣይ መደገብ አለበት። በደቡብ ወሎ ዞን ተንታ ወረዳ በአስፋ ወሰን ሁለተኛ ደረጃ ትምህርት ቤት ዲጂታል ቤተ መጻህፍት ለማስገንባት ስራ መጀመሩን የተንታ ልማት ማህበር አስታወቀ። ግንባታውን በአንድ አመት ጊዜ ውስጥ ለማጠናቀቅ ይሰራልም ተብሏል። ተመስገን አሰፋ ተጨማሪ ዘገባ አለው። ከአንድ አመት በፊት የተቋቋመው የትንታ ልማት ማህበር በተለያዩ ሀገራት የሚኖሩ የአካባቢ ተወላጆች በወረዳው ልማት ላይ እንዲሳተፉ ያለመ ሲሆን አሁን ላይ በአስፋ ወሰን ሁለተኛ ደረጃ ትምህርት ቤት ዲጂታል ላይብራሪ ለማስገንባት ወደ ስራ ገብቷል። የማህበሩ የህዝብ ግንኙነት ኃላፊ ዮሐንስ ጥላሁን ለትምህርት መሰረቱ እውቀት በመሆኑ በትምህርት ቤቱ ዲጂታል ቤተ መጽሐፍ ለመገንባት ስራ መጀመሩን ገልጸዋል። ትምህርት ቤት ውስጥ ተምረን ያደግን በተለያየ ቦታ በውጭ ሀገርና በሀገር ውስጥ የምንገኝ ልጆች ነን። አንደኛ ትምህርት ቤት ውስጥ ትልቁ ነገር እውቀት። እውቀት ደግሞ የሚገኘው በማንበብ ከማንበብም አልፎ አሁን ቴክኖሎጂ በሚፈቅደው ነገር ዲጂታል ላይብረሪ ለተንተም ብቻ ሳይሆን ለምዕራብ ወሎ ሊበቃ የሚችል አንድ ሺ ካሬ ላይ የሚያርፍ ሁለት መቶ ዘመናዊ ኮምፒውተሮች ከአስር ሺህ በላይ መጽሀፍት ዓለም አቀፍ የሆኑ መጽሀፍቶችን ለማስገባት እሱን አቅደን ነው ዲዛይን ያሰራ ነው። በዲዛይኑ መሰረት ደግሞ የዛሬ የግንባታ ስራ ጀምረናል። ግንባታውን በአንድ አመት ውስጥ ለማጠናቀቅ እንደሚሰራም ነው አቶ ዮሐንስ የተናገሩት። ኮንስትራክሽን ግንባታው ብቻ ከ30 ሚሊዮን ብር በላይ የሚሆን ወጪ ይወስዳል። ከዛ በኋላ እንደ ገበያ ሁኔታ የኮምፒውተሮችና የመጽሐፍ ሁኔታ ይወሰናል። ፕሮጀክቱንም በአንድ አመት ውስጥ እንደምንም ከህብረተሰቡ ከወረዳው አስተዳደር ከማዘጋጃ ቤቱ ግለሰቦች ጋር ሆነን ህብረተሰቡን ባሳተፈ መልኩ ለመስራት ነው። ተወላጅ የሆነው የተማረበትን ትምህርት ቤትና የአካባቢ ማህበረሰብ ለመርዳት ሲባል የመንግስት ሰራተኛውም ከደሞዙ፣ በግል በፕራይቬት ሴክተር ያለውም ሰው ከሚያገኛት ከትርፉ አድርጎ ነው ይህንን ነገር እያከናወነ ያለው። የትምህርት ቤቱ መምህራንም የዲጂታል ቤተ መጻሕፍቱ መገንባት ለመማር ማስተማር እንቅስቃሴ ውጤታማነት አጋዥ እንደሚሆን ጠቅሰዋል። ይሄ ዘመናዊ ዲጂታል ቤተ መጻሕፍት መገንባቱ ተማሪዎቻችን እጅግ ምጡቅ አእምሮ የተሻለ ተማሪዎች እንዲሆንና ሀገር አቀፍ ተወዳዳሪ የዘመኑ ቴክኖሎጂ ተጠቃሚ እንዲሆኑ የሚያደርገው አስተዋጽኦ እንዲህ በቀላሉ በእኔ ሀሳብ ሊገለጽ የሚችል አይደለም። በትምህርት ቤታችን የዲጂታል ላይብረሪ ያው መገንባቱ ለትምህርት ጥራት ያለው ወሳኝነት ከፍተኛ ነው። በተለይ እንዲያይስቲ መምህርነት በወረዳችን በጣም የተሻለ የትምህርት ጥራት እንዲኖር ተነሳሽነት በማድረጋቸው እኛ ላቅ ያለመስገና ይሰማናል። ለዚህ ግንባታ መሳካት ባለድርሻ አካላት የበኩላቸውን አስተዋጽኦ እንዳበረክቱም ጥሪ ቀርቧል። እያንዳንዱ ነገር ትምህርት ነው መሰረቱ። ዛሬ የሚፈጠረው ዶክተር፣ ዛሬ የሚፈጠረው ኢንጂነር ነገ የሀገር ተረካቢ ትውልድ ዋና መፍለቂያ ተቋም ትምህርት ቤት ነውና ይሄ ዲጂታል ቤተ መጽሐፍት ከሚሰጠው የማህበረሰብን ያለ ትምህርት ቤት ከሚሰጠው ጠቀሜታ አንጻር የተለያዩ ባለድርሻ አካላት ይህንን ርአይ ይህንን ዓላማ ተረድተው እንዲደግፉ ማህበሩ እንዲደግፉልን በዙ አጋጣሚ በትምህርት ቤቱ ስም መልክታችን ለማስተላለፍ እንወዳለን። አንደኛ የማህበረሰቡ ፍቅር አለ፣ ሁለተኛ ደግሞ ፍላጎት አለ። ትምህርት ቤት ማህበረሰቡ ማዘጋጀው የወረዳው አስተዳደር ያለው የማበረታታት የጥሪው ሁኔታ ስንቅ ነውና አሁንም እስካሁን ያደረጋችሁትን ነገር የተንታ ከተማ ማዘጋጃ ቤት፣ የተንታ ወረዳ አስተዳደር፣ የትምህርት ቤቱ ያስፋው ሰን ማህበረሰብ እንዳይለየን የሚል ማሳሰቢያ ነው። የተንታ ወረዳ ዋና አስተዳዳሪ አቶ መሀመድ ሰይድ ማህበሩ በወረዳው እያደረገ ያለው እገዛ የሚበረታታ መሆኑን ጠቅሰው የወረዳው አስተዳደርም አስፈላጊውን ትብብር እንደሚያደርግ ተናግረዋል። ተንታ ከተማ ላይ ዲጂታል ላይብረሪ እየገነባ ነው። አሁን ላይ ያለው ይሄ ዲጂታል ላይብረሪ በአካባቢያችን አልተለመድም። በአካባቢያችን ቀርቶ አይደለም በዞኑም ጭምር አልተለመደም እና ይሄ እንደ አይነት ማህበራቶች እየተጠናከሩ ከሄዱ ለመንግስት አጋዥ ናቸው፣ ለመንግስት አቅም ናቸው እና በእኛ በኩል ይሄ ማህበር ትልቅ ነገር ነው። እያገዘን እየረዳን ያለው ከዛ ውጭ ማህበረሰቡ በአካባቢ ማቴሪያል ምሳሌ በድንጋይ በእንጨት እና በመሳሰሉት ነገሮች የሚታገዝበትን ሁኔታ እያመቻቸን፣ ግንባታው በተያዘለት ጊዜ መሰረት እንዲጠናቀቅ በጋራ ከተልማ ጋር ተቀናይተን የወረዳው መንግስት መስራት እንዳለብን ነው በኛ በኩል የሚሰማን ማለት ነው። በሰሜን ወሎ ዞን መርሳ የመጀመሪያ ደረጃ ሆስፒታል የመድኃኒት እጥረት በመኖሩ ላልተፈለገ ወጪና እንግልት መዳረጋቸውን ተገልጋዮች ተናገሩ። በሆስፒታሉ የመድኃኒትና የአምቡላንስ እጥረት መኖሩን የተናገሩት አቶ አህመድ ተሾመና አቶ ሰይድ መሐመድ ካርድ ክፍል ላይ ያለው መጨናነቅም መጉላላት እንደፈጠረባቸው ተናግረዋል። ሆስፒታሉ የሀብሩ ወረዳና የመርሳ ከተማ ነዋሪዎችን ጨምሮ በአጎራባች ወረዳዎች ለሚገኙ የህብረተሰብ ክፍሎች አገልግሎት የሚሰጥ በመሆኑ ከፍተኛ ቁጥር ያለው ተገልጋይ እንደሚያስተናግድ የሆስፒታሉ ስራ አስኪያጅ አቶ ሙሉጌታ አስፋው ተናግረዋል። የመድኃኒት እጥረቱ ጥራት ያለው የጤና አገልግሎት ተደራሽ ለማድረግ እንቅፋት ከመሆን አልፎ ሕሙማንን ላልተፈለገ ወጪና እንግልት እየዳረገ መሆኑን ጠቁመው ችግሩን ለመቀነስ ከመድኃኒት አቅራቢው ድርጅት ተደጋጋሚ ግዢ እየተፈጸመ መሆኑን ገልጸዋል። የውሃና የክፍል ጥበትም የሆስፒታሉ ችግሮች መሆናቸውን የገለጹት አቶ ሙሉጌታ የአምቡላንስ አገልግሎትን ጨምሮ እነዚህን ችግሮች ለመፍታት ከባለድርሻ አካላት ጋር እየሰራን ነው ብለዋል። ባለው ግብዓትና የሰው ኃይል የተለያዩ የህክምና አገልግሎቶች በመሰጠታቸው ከዚህ ቀደም ለህክምና ረጅም ርቀት በመጓዝ ለማህበራዊና ኢኮኖሚያዊ ጫና ይዳረግ የነበረውን ማህበረሰብ መታደግ ተችሏል ብለዋል። መረጃው የሀብሮ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ወደ እናንተ ሲደርስ የነበረው ዜናችን እስካሁን የተከታተላችሁት ይመስል ነበር። ከዜናዎቹ ጋር ሃያት መኮንን ነበርኩ። ሰላም ሆኑ።